ሰላሜቱ ቤተሰቦች፣ ዛሬ ደግሞ የማሳያችሁ ኢትዮ ኮደርስ ኢኒሽቲቭ ከተጀመረ ጀምሮ ብዙ ሰዎች ዩዳሲቲ ላይ ተምረው ሰርተክፌታቸውን አግኝተዋል። ዛሬ ደግሞ እናንተ እንዴት ተምራችሁ ሰርተክፌቱን ማግኘት እንደምትችሉ ነው። አሁን ቀጥታ ወደ ቪዲዮ እንለፍ። መጀመሪያ ወደ ጉግል ክሮም እንገባለን። ከዛ ኢትዮ ኮደርስ ብለን እንጽፋለን። ኢትዮ ኮደርስ ዶት ኢቲ የምትትመጣለች እሷ እንጫናለን። ከዛ ወደዚህ ወስዳቸዋል። ኢትዮጵያን ኮደርስ ኢኒሽቲቭ የምትለው እንጫናለን። ከዛ ትምህርቱን ከመጀመራችን በፊት ዴስክቶፕ ሳይት መሆኑን እናረጋግጣለን። እኔ ዴስክቶፕ ሳይት ላይ ነው፣ የእናንተ መሆኑ አረጋግጡ። ከዛ በኋላ እዚህ ጋር አራት ትምህርት አይነቶች ተዘርዝረዋል። አንድሮይድ ዲቨሎፐር ፈንዳመንታልስ፣ ዳታ ሳይንስ ፈንዳመንታልስ፣ ፕሮግራሚንግ ፈንዳመንታልስና አርቲፊሻል ኢንተለጀንት ፈንዳመንታልስ ነው። እናንተ የፈለጋችሁትን መማር ትችላላችሁ። እኔ ግን ዛሬ ማሳያችሁ አንድሮይድ ዲቨሎፐር ፈንዳመንታልስ ነው። እሱን እንጫናለን። ከዛ እዚህ ጋር ኢንሮል ነው የምትል ትመጣለች። እሷ እንጫናለን። ከዛ ሎጊን ቱ ኮንቲኒዩ የሚል ይመጣል። እሱን እንጫናለን። ከዛ ከዚህ በፊት ከፍታችሁ ከሆነ ሳይኒ ማድረግ ትችላላችሁ። ለእናንተ ለማሳየት ብዬ ዛሬ አዲስ ሳይን አፕ እናደርጋለን። እሺ፣ ሳይን አፕ የምትለው ላይ በዚህኛው ኢሜይል ይገባላችኋል ለእናንተ። ከዛ ኮንቲኒዩ እንላለን እዛ ስታርት ማይ አፕሊኬሽን የምትሏን የምትባል እንጫናለን። ከዛ እዚህ ጋር መሙላት ያለባችሁ ፎርም አለ። ከዛ ፎርሙን ሞልታችሁ ከጨረሳችሁ በኋላ እዚህ ጋር ኮንግራጁሌሽን ምናን ይላል። ከዛ ስታርት ላርኒንግ የምትሏን እንጫናለን። ከዛ እንደዚህ ያመጣላችኋል ማለት ነው። ከዛ ትምህርቱን ለመጀመር ሲፈልጉ ስታርት የምትሏን እንጫናለን። ከዛ በእንደዚህ አይነት መልክ ይመጣላችኋል። ስ መራታለን ከዛ እዚህ ጋር ቪዲዮ ማየት ትችላላችሁ። ቪዲዮን ስታርት ብላችሁ ይመጣል። ቪዲዮ አይታችሁ ትጨርሳላችሁ ማለት ነው። ከደረሳችሁ በኋላ ኔክስት የምትሏን ትጫናላችሁ ማለት ነው። ከዛ እዚህ ጋር ይሄንን ማንበብ ያለባችሁ ነገር ታነባላችሁ። ከዛ አንበባችሁ ስጨርሱ ኔክስት ስትሏት እዚህ ጋር ለምሳሌ አንድ ነጥብ ሁለት ይላል አይደለ? ይሄንን ኔክስት ስትሉት ይሄንን ስጨርሱ ወደ አንድ ነጥብ ሶስት ትገባላችሁ ማለት ነው። ይሄንን ማንበባችሁ ስጨርሱ ኔክስት የምትሏን ትጫናላችሁ ወደ አንድ ነጥብ አራት ከዛ እዚህ ጋር በፐርሰንት የምቆጠራለች አይታችኋት ከሆነ በፐርሰንት አሁን ገና ሁለት ፐርሰንት ላይ ነን። መቶ ፐርሰንት ላይ ስንደርስ ነው ሰርተፍኬቱ የምናገኘው ማለት ነው። ዘይ ኔክስት እንለዋለን። ዘይ እንብለክ እንደዛው ጥያቄዎች አሉ። ጥያቄውን ታነባላችሁ። ከዚህ ከምንት ከምታነቡት ነገር ነገርና ቪዲዮ ከምትሄቡት ነገር ነው የምመልሱት። አሁን እዚህ ከሚጠይቃችሁ የሚጠይቃችሁ ጥያቄ አለ። ለሱ እዚህ ጋር ለምሳሌ ከሆነ መልሱ እኔን አድርገን ሰብሚት ስንለው ትክክል ነን ማለት ነው። ኮንቲኒው እንለዋለን። ከዛው ለምሳሌ ደግሞ እዚህ ጋር አውቀን እንሳሳትና ላሳያችሁ ኖ ብለ ነው ሰብሚት ብንለው እዚህ ጋር ተረያጌን ይለናል። ድጋሚ መድገም እንችላለን ማለት ነው። እዚህ ተረያጌን ብለ ነው የስ ብለን ሰብሚት ስንለው አገኘ ነው ማለት ነው። ከዛ ኔክስት እንለዋለን። ከዛ ይህንንም እንዳልኳችሁ ቪዲዮ አለ። ቪዲዮ ታዩና እዚህ ጋር ደግሞ የተለያዩ የሚያሳያችሁ ነገር አለ በምስል እሱን ካያችሁ በኋላ ኔክስት ትሉታላችሁ ማለት ነው። ከዛ ስታርት ኔክስት ሊስትን ይሄኛውን ጨርሰናል ማለት ነው። ይሄ ማለት ኮርስ ዋን ነው ማለት ነው። እዚህ ጋር ስድስት ኮርሶች አሉ። ኮርስ ዋን፣ ኮርስ ቱ፣ ኮርስ ስሪ፣ ኮርስ ፎር እስከ ኮርስ ሲክስ ድረስ ነው። ከዛ እስከ ኮርስ ፎር ልክ እነዚህ እንዳሁን እንዳሳየዋችሁ ነው። ቪዲዮ በማየት ጥያቄ በመመለስ ነው። ከዛ በኋላ ሰርቲፊኬሽን አሴስመንት የሚላለ። ከዛ ይሄ ደግሞ ለምሳሌ ሰርቲፊኬት አሴስመንት የሚላለ ኮርስ ፋይፍ ነው። ኮርስ ፋይፍ ሰርቲፊኬሽን አሴስመንት የሚላለ እሱ ሀያ ጥያቄ ይሰጣችኋል። ሀያ ጥያቄውን በአንድ ሰዓት ማለት ነው በአንድ ሰዓት ውስጥ መመለስ አለባችሁ ነው የሚላችሁ። ከዛ በኋላ እሱን ሰርታችሁ ትስትሉ ኮርስ ፋይፍን ትጨርሳላችሁ ማለት ነው። ከዛ ቀጣዩ የሚሆነው ነገር ሰርቲፊኬሽን ኦፍ ኮምፕሊሽን የሚል አለ። ሰርቲፊኬሽን ኦፍ ኮምፕሊሽን የሚል አለ። እሱ ላይ ሰርቲፊኬታችሁ ማየት ትችላላችሁ ማለት ነው። አሁን ለምሳሌ እኔ ከዚህ በፊት ተመሬ ስለነበር እሱን አሳያቸዋለሁ። ከዚህ በፊት ተመሬ ስለነበር እሱን አሳያቸዋለሁ አሁን ወደዛ መሄድ እንችላለን። ግን ከዛ በፊት እዚህ ጋር ሴቲንግስ ማሳያችሁ ነገር እዚህ ጋር ሰርተክፌት የሚሰጣችሁ በኢሜይሉ ስም ነው። ስለዛ እዚህ ጋር ማስተካከል ያለባችሁ ነገር አለ። እዚህ ጋር አሁን ፈረስት ኔማችሁን ኤዲት ማድረግ ትችላላችሁ። እንዲያደርጋችሁ ሳቤል ትሎታላችሁ። እዚ ጋ የአባት ስም ይጠይቃችኋል። ደስ ያላችሁን የአባት ስም ትጽፋላችሁ። ከዛ ለምሳሌ ለማ ከሆነ ለማ ብላችሁ ትጽፋላችሁ። እዛ ሴፍ ቼንጅ የሚለውን ስትጫኑ ስማችሁን በዚህ መልክ ይቀይርላችኋል ማለት ነው። እሺ አሁን ሴቲንግ ውስጥ እንገባና ሎጎት ብለን እኔ ሰርተፍኬት የተቀበልኩበትን አሳያሁ ካልን በኋላ ከዌብሳይቱ እንወጣለን። ዘችን እንጫናለን ለመልሰን፣ ልክ እንደቀድሞ ማለት ነው እንጫናለን። ይህን ሮል ነው የምትለው አንተ። ጭነን ሎጊን እንድ ኮንቲኒው እንላለን። ዛኔ ላሳያችሁ ስለሆነ ከዚህ በፊት የተማርኩበትን ሳይን ኢን ነው የምለው ሳይኒንግ ካሉን በኋላ እንጫናለው ማለት ነው። ይሄንን እንጫናለው ማለት ነው። ከዛ ማይ ፕሮግራም የሚለውን እንጫናለን እንጫናለው ከዛ በኋላ ኮምፕሌትድ ፕሮግራም የሚላለ እኔ አራቱም ስለሆነ ነው ያገኘሁት። ከዛ ለእናንተ ለማሳየት ሰርተፊኬቱን ሪቪው ኮንተንት የሚለውን እጫናለሁ። በዚህ መልክ ይመጣል ማለት ነው። ቀደም እንደነገርኳቸው አሁን መቶ ፐርሰንት ይላል እኔጋ። ከዛ እንደዚህ ይህንን ሙሉ ከጨረሳችሁት በኋላ እኔ አሁን ማረገው ነገር ሰርተፊኬት የማይ ስለምፈልግ ኮርስ ሲክስ ላይ ሄዳለሁ ማለት ነው። ኮርስ ሲክስ ላይ ሄድና ቼክ ፎር ሰርቲፊኬት የሚል አለ። ጌት ሰርቲፊኬት የሚለውን ይጫናለሁ። ጌትዩር ሰርቲፊኬት በዚህ መልክ ሰርተክፌት እሺ፣ ሰርተክፌትንን ይመስላል። ሌላ ጊዜ እንደዚህ አይነት አዳዲስ ነገሮች እየላችሁ እስክመለስ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ አመሰግናለሁ።